ሄሎ ሰላም ነው። ሰላም ነኝ። እንኳን ደህና ነኝ። እንኳን ደህና እኔ እንኳን ለየት ያለ ነው ተቼ ወንድሞቼ በደአም በጸሎት ልታግዙኝ ነው እንትን የሚለው አሌክስ። እኔ ለአስራ ሰባት ዓመት ድባይ ነበርኩ። እሺ እና አሁን በአፉ ገባሁት ቪዛ ሊያ ለአሰራር እያስቤ ነበር፣ ግን ሲስተም ወንቢ ሲለኝ በነጭ ወረቀት አውጥቼ ነው የመጣሁት። ሶስት ልጆች ትቼ የመጣሁት ትቼ ነው የሄድኩት። እና ሁለት ቤት ተገዝቶ አንድ በወንድሜ ስም ልክ በአምስት አመቴ በወንድሜ ስም ተገዛ ቤቱ። ገዛ። እሺ፣ ምንም ማለት አይደለም። ለቀለብ ነው እሱ የገዛሁት ስትለኝ እናቴ፣ እሺ ብዬ ከዛ በኋላ ከሁለት አመት በኋላ እንደገና መሬት ገዝታ ውክልና ላክልኝ ስትለኝ፣ ወረቀት ስለሌለኝ አልችልም፣ መውጣት አልችልም፣ ፖሊስ ፈራለሁ እናቴ ያልኳት። ከዛ እሺ ብላ በስሟ ገዛችሁ። በስሙ ተደረገ ማለት ነው። እና ብር የላኩት ይሄ አስቀምጡ፣ ይሄ እንደዚህ አድርጉ አልልም። ለምን ሶስት ልጆች አስቀምጬ ብዬ እንዴት አድርጌ ማለት ከእናት በላይ ለማን ታምናለ? ማንም አይታመንም። ከወንድም አሁን በአስራ ሰባት አመት በቃ ቤትሽ አልቋል ብላስዋን ነው የተሰራ ያ በወንድሜ ስም የተገዛ አምስት ክላስ አለው የድሮ ቤት ነው። ክራዩ ተቀብለው እናቴና ወንድሜ ነው የሚካፈሉት። መቀሌ ውስጥ ነው። ከዛ ልክ በቃ ነጭ ወረቀት ካወጣሁት ቦይስ እየላከችን ሁሉም ቦይስ አለ እጄ ላይ የማዘር ማለት ነው። ቤትሽ መጠሽ ምን የሚያስጨንቅ ነገር የለሽም። አሁን ታችት አልቀዋል፣ ግማሹ ትኖሩ ያለች፣ ግማሹ ያከራይሽ፣ ላዩ ቀስ እያልሽ ትሰሪዋለሽ እያለችን እሺ ብዬ በነጭ ወረቀት ሳወጣ፣ እናቴ የመጣሁ ነው ዶ አድርግልኝ ስላት፣ እሺ አንቺ ነይ እና ልጆቼ ከወጡ አመት ሆነባቸው ቤት ተከራይቶ ተባሮ ከቤት ሶስት ልጆች ሁለት ወንድ አንድ ሴት ናቸው። ከዛ እሺ ነይ አንቺ ትገቢያለሽ፣ ልጆችሽ ግን እንዳይገቡ አይገ እንዳይመጡብኝ እናቴ መጣ መጣለች ብሎ ብላኝ፣ እሺ እኔ እኮ አድርግልኝ ልልች ነው የደወልኩት ብያት፣ ልክ እንዳለችን ሄድኩት ኤርፖርት፣ ልጆች የተቀበሉ እዛው አግኝቻያቸው፣ ልክ እናቴ እንዳለችን ወንድም ይዤ ሄድኩት ወደ ቤት ወደ የተሰራ ቤዜ ማለት ነው። ተቀበለችን ገባሁት። ከሶስት ቀን በጣም ልቤ ያመመኝ እና እርጎ ይዘሽልኝ ብዬ ለልጄ ደወልኩላት። እሺ ብላ በር ላይ ሰጥታኝ ሄደች። ለምን በር እንዳይገቡ ስላለች እናቴ። ከዛ ማን አመጣው ይሄ ስትለኝ፣ ልጄ ናቴ ያመጣችው ልቤ ያሞኛል ስላት፣ እንዴ ለምንድን ነው እዚህ ቁጭ ያልሽ? ለምን ልጆች ጋር ትሄጂ? ማለች የት ይሄዳለሁ እናቴ ቤቴ እኮ ነው

እሱ ጠርታ ሰባት አራት ሴቶች ሶስት ወንዶች አሉ። ወንድሞቼ ሰባት ናቸው፣ እኔ ስምንተኛ መጣና ፖሊስ ጠራለች እየረበሸች ናት ብላ ፖሊስ መጡ። እኔ ምንም ያልኩት ነገር የለም። እኔ አስራ ሰባት አመቴ ከስደት ነው የመጣሁት በበሬ ነው የተሰራው ግን ወረቀቱ በእናቴ ስም ስለሆነ በውሸት ተከበብኩት። ሁሉ ምንም ያደረግሽ ነገር የለም እያሉኝ ነው ስላቸው፣ አይ ይሄ በራሳቸው ወረቀቱ በስማቸው ስለሆነ አንቺ ፈጣሪ ያለሽ፣ አሁን ግን ውጭ ሆነሽ መከራከር አለብሽ አሉኝ። እሺ ብዬ ወደ ልጆች የተከራዩ ቤት ትንሽ ናት ሄድኩት። ሲሄድ በሽምግልና በቤተሰብ ጠየቋት። እሺ አንድ ክላስ እጫት፣ በቃ አንድ ክላስ እጭኝ ነው ያልኳት። ልጆች የምሰበስበው አንድ ክላስ እጭኝ እና ስካለሽ፣ እድሜሽ ማን እንደሚሞት አላ ነው የሚያውቀው። ኒውሪ ቤት ቤቱ፣ አይ ልጆቿ ማየት አልፈልግም፣ ግን በወር 2000 ብር ሰጣት አለው። ውጭ ተከራ ያለች እንዴት በዚህ ጊዜ እንዴት በሁለት ሺህ ቤት ይገኛል? አይገኝም እኮ እንስትባል፣ እሺ እሞ በወንድሟ ስም የተገዛ ቤት አለ እዛው አንድ ግድግዳ ልስጣት። ግድግዳ ነው አሌክስ፣ በቆርቆሮ ነው። ቦሮ ብታይ በጣም ነው በቃ የሚያምመው ህይወቴ። በቃ 17 ዓመት ከአረብ ጋር ተቃጥዬ እና እሺ ብዬ ግድግዳ ላይ የተቀመጥኩት አምስት ወር ሆነብኝ። አሁን የመጀመሪያ አፉ ነው የወጣሁት። እዛው ቁጭ ብዬ የቤት ክራይ የወሰዱት እናቴና ወንድሜ ነው የሚካፈሉት። ከዛ አዲስ አበባ አሁን ይሄ በጎ ምንድነው ጀጎል በጎ አድራጎች ድርጅት ተስፋዬ ጋር ሳገኘው እንደዚህ እንዳንተ ኦንላይን ላይ ቆርቆሮ ምንም ሳያሳየው በቃ እኔ ልጆች ይዘሽ አዲስ አበባ እኔ ብሎ እዛው ነው ያለውት። እና ምን ትመክረኛለ በዚህ ጉዳይ? እንደዚህ ያጋጠመ ሰው አለ ጭራሽ እ በጣም ማለት እናትሽ ናቸው የእውነት ወላጅ እናትሽ ናቸው። ሁሉም ሰው ነው እንደዛ የሚለኝ የመጀመሪያ እናት ልጇ ነኝ። ለመጠየቅ ሞክረሻል ማለት ለምንድን ነው እንደዚህ ያደረጉት ምንድን ነው ድፍንፍን ያለ ነገርን ይሆነብኝ ማለት ግራን የገባኝ እኔ ራሱ መነሻው ምንም አውቀው ነገር የለም ልጆቼ እንዴት ናቸው ስላት ልጆቼ ብታይ አሌክስ በጣም ለተስፋ የምታውቀው ከሆንክ መጠየቅ ትችላለህ በጣም እንትን ነው መሳኪን ምስኪን ናቸው አላባት አለ እናት አድጎ መጨረሻ ላይ ተጣሉ እኔ አሁን ከነሱም ጋር ነው ብስጭት፣ ተይ ምናምን፣ ከነሱም ጋር ነው የማስረግበው። ለምን እናንተ ባትወጡ እዛ ቤት ከዛ ቤት ይሄ ሁሉም አይመጣም ነበርላችሁ አለው። ግን እንዴት እንኖራለን እየተሰደብን ምን እያለን ለመካድ ስላሰቡ በቃ አሁን እናቴ ከጭንቅላቴ ነው ላውረዳንቺ ነይ በስምሻ ርጌች ነ የምንልረፍ ስትለኝ ነው የነበረችው። ግን አሁን ቅርብ ጊዜ በሚሊዮን ዋት ሲባል ቤት ሲሸጥ እንዴት በርካሽ ተገዝቶ እንዴት ሚሊዮን ከዛ በኋላ ናት የተቀየረችው፣ ነው እኔ ሳስበው። ምንም ጠብ አልነበረኝበኝም ምንም የለሽም ነው ማለት ምንም የላችሁም ገንዘብ ምንም አልሰጡሽም፣ ምንም በቃ የለሽም ነው ያሉሽ። ምንም ሳይሆን አሁን ሽምግልና ስወስደላት በስንት ክርክር የሆነ ሴትየዋ እንዴ የልጄ ቤት እየሰራሁ ነው ብለሽኛል እኮ ነገ ግን ፈጣሪ ይጠይቀኛል፣ አላ ፈሪ ስትላት አይ በቃ መሬቱ የእሷ ነው፣ መሬቱ በእሷ ብር ነው የገዛሁት። ለቀለብ ብላ የምትልከው የነበረችው ሁለት መቶ ብር ልስጣት፣ ሁለት መቶ ሺህ የመሬቱ ልስጣት። ህንፃው ግን ልጄ ጀርመን አለች እሷ ናት የላከችልን። በእሷ ብር ነው እሷ ደግሞ እያለች ነው የተገዛ፣ እያለች ነው የተገነባ ቤቱ። አሌክስ ጀርመን ሳትሄድ አሁን እሷ ስምንት አመቷ ነው ከሄደችው ባለትዳር ናት። እሷ እንዴት አድርጋ ነው መሸፈኛ ሆነች? አሁን እሷ እንደዛ ነው የምትለው። በጣም ነው ማዝነው ማለት አይዞሽ፣ ዞሮ ዞሮ ፍትህ ከሰው ልጅ አታገኝም የሰው ልጅ መረጃ እና ማስረጃ ካለው እውነትን መቅበር ይችላል፣ ግን ደግሞ እውነትን ደግሞ ከተቀበረበት ቆፍሮ ደግሞ የሚያወጣ ፈጣሪ ያለሽ። ምንም እንዳትፈሪ ተስፋ እንዳትቆርጪ። ተስፋ ቆርጠሽ አንገትሽን ደፍተሽ ወደኋላ ማፈግፈግ መውደቅ የለብሽ። እንደገና ተነስተሽ ጉዞሽን መቀጠል አለብሽ። ጠንካራ መሆን አለብሽ። ጤናማ ሆኝ ራስሽን ጠብቂ። ለልጆችሽ ስት ሁሉ ነገር ይቀየራል። ሰርተሽ ጤና ካለሽ ሰርተሽ ገንዘብ ማግኘት ትችላለሽ። ግን የአንቺን የካዱት ሰዎች፣ አንቺን የገፉሽ ሰዎች ሰላም ኖሯቸው አይኖሩም። እመኝ። ማንም ገፍቶ ለጥቂት ጊዜ በቃ የሆነ ተሸጋግሬ በሰው ላይ እንደፈለግኩ ጨፍራለሁ ሊል ይችላል። ግን እንቅልፍ የማይተኛባቸው ጊዜያቶች ይመጣሉ። ገብቶሻል የሰው ልጅ እና ታመን ታመን የማይሄድን በሽታ ይዞን፣ ያንን በሽታ ለማዳን የምንሯሯጥ ያለንን ሁሉ የምንሸጥ ሰዎች ነን። በነገራችን ላይ አሁን ጤናማ ስንሆን ነገ መታመም እንደሌለ ነገ መውደቅ እንደሌለ አናስብም። ሁሉ ሁሉም ከፋ ይፈጣሪ ያለ ከብቶሻ። አንቺ ዋናው ነገር ሰውን አትክፊ፣ ክፉ አታድርጊ። ሁሉም ጥሎት የሚሄደው ነገር ላይ ነው እንደዚህ የሚንገበገበው ጥሎት የሚሄደው ሟች ነን። በህይወቴ በጣም ብዙ ነገር አይቻለሁ። ለብዙ ነገር ተፍጨርጭሬ ጥሬ ይሄን ባገኝ ብዬ ይሄን ልስራ ብዬ ና ሞክሬ ያለሁ ግን አንድ ቀን ያስተማረች አንድ ቀን ወጥቼ ወደ ወደ ቤት ያልተመለስኩበት ቀን ነበር። ገብቶሻ መኪና አደጋ ደርሶ ማለት ወጥቼ በሰላም መጣዎችን ነገር እንትን ብዬ ወጥቼ ብዙ ቅድ የነበረኝ ሰውዬ ሞቼም ነበር። ሁለተኛ እድል ነው እየኖርኩ ያለውታ ሁለተኛ እድል ተሰቶኝ ሰው ይሄንን ሰዎች እመኝ አንቸውን ያለፍሽበት እያለፍሽበት ያለበት ነገር እሱም ኃላፊ ነው። እናትሽም፣ አባትሽም፣ ቤተሰቦችሽም፣ ወንድሞችሽም ገፍተውሽ እነሱ ደግሞ የአንቺ ንብረት ላይ አንቺ ላብ ላይ አንቺ አቅ ላይ እንደዚህ ተንፈላጠው ሲኖሩ ደግሞ እሱም ኃላፊ ነው። ስለዚህ በርቼ ማንም አትቀሺ ይሄነ ነገር ካሉ ዝም ክፉም አረጉሽ፣ ጥሩም አረጉሽ፣ ግን ተነስተሽ ስራ መስራት ጀምሪ አሁን ብለሽ እንዳትቆዝሚ ተስፋ እንዳትቆጥር፣ እንደገና ተነስተሽ መስራትና መገንባት ትችላለሽ፣ ህይወትሽን። ፈጣሪ ደግሞ አልጋ በአልጋ ነው የሚያደርግልሽ ህይወትሽን። ለምን ከኋላሽ ጥለሽ የመጣሽው ብዙ እውነት ስላለሽ ማለት ይሳካልሽ፣ በደንብ ደም ይሳካልሽ። ጸሎት አርጊ ነት፣ ጸሎት አርጊ እሺ፣ እሺ። እሺ ሁላችሁም ጸሎት አርጉልኝ። እሺ አለክሴ፣ በጣም ነው እንትን ያንተ ንግግር በጣም ውስጥ ነው የሚገባ። ፖስት የምታርጋቸው ከችግር በኋላ ብርሃን አለ ነው የምትለው እና